መጽሐፈ ሲራክ ምዕራፍ 23። አቤቱ ጌታዬ፣ አባቴ፣ ደህንነቴ የምታደርግልኝ ፈጣሬ፣ በእነሳቸው ምክር አትጣለኝ፣ በእነሳቸውም እጠፋ ዘንድ አትለየኝ። ልቦናዬን ማን በመከረልኝ ድንቁርናዬን ይተወልኝ ይተወል ዘንድ፣ በተናገሩትም ነገር ድል እንዳይነሱኝ፣ ለልቦናዬ ጥበብን ማን ባስተማረኝ በደልሌ እንዳይበዛብኝ ኃጢአቴም እንዳይበዛብኝ፣ በጠላቶቼም ፊት እንዳልወድቅ ጠላቶቼም በእኔ ጥፋት ደስ እንዳይላቸው። ለልቦናዬ ጥበብን ማን ባስተማረኝ። ጌታዬ፣ የአባቴ ፈጣሪ፣ ዓይኔን የሚያስታትን ነገር አታምጣብኝ። ክፉ ፈቃድንም ከኔ ያርቀልኝ። ጥጋው አይምጣብኝ፣ ቁንጣንም አያቀናጣኝ ለክፉ ሰውነትም አሳልፈህ አትስጠኝ። ልጆቼ በአንደበቴ የመከርኳችሁን ምክር ስሙኝ። ቃሌን የጠበቀ ሰው ግን በመከራ አይሰነካከልም። አንደበቱንም የጠበቀ ሰው በመከራ አይወድቅም። ትቢተኛ፣ ኃጢአተኛ፣ ተሳዳቢ በእነሳቸው ይጠፋሉ። ልጄ ላፍህ መሀላን አታስለምደው። በማልክም ጊዜ የእግዚአብሔርን ስም በሀሰት አትጥራ። ሁልጊዜ እየመረመሩ የሚገርፉት ባሪያ ቁስሉ እንዳይደርቅ ሲምል እንደዚሁ ሁል ጊዜ የእግዚአብሔርን ስም በሐሰት የሚጠራ ሰው ከመቅሰፍት አይነጻም። የማለኛ ሰው ኃጢአቱ ብዙ ነው። የወገኑን መቅሰፍት አይፈጸምም። ቢያረጅም ኃጢአቱ አይተወውም። ቸልቢል ኃጢአቱ እጥፍ ይሆንበታል። በወገኑ ፍዳ መልቷልና በማላ ገንዘብ አይከብርም። የሞትን የምታመጣው ቃል አለች። በያዕቆብ ርስት አትኖርም። ይህ ሁሉ በደጋጎች ሰዎች ዘንድ የለም፣ በኃጢአቱም አይሰነካከሉም። በውስጡ ብዙ ኃጢአት አለና ካንደበትህ የመዘባበት ነገር አይውጣ። እናትንና አባትን አስባቸው፣ መኳንንቶችንም አገልግል። በፊታቸው ማትሳት ባልተወለድኩ እንዳትል፣ የተወለድክበትን ክበትን ቀን እንዳትረግም በስንፍና እንዳትጠላሁን በሕይወት ሳለ ዝብብት የለመደ ሰው አይራቀቅም። ኃጢአትን የሚያመጧት ሁለት ናቸው፣ ሶስተኛ ግን ሞትን ያመጣል። እንደ እሳት የምትናደድ የቁጡ ሰው ሰውነት በኃጢአት ባህር እንደምታሰጥም ድረስ አትበርድም። በሰውነቱም የሚሰስን ሰው ኃጢአትን እስኪሰራት ድረስ ደርሶ አይተውም። ለሴተኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያፍርም። ሚስቱን ትቶ የሚሄድ ሰው መንደሩ ጨለማ ነው፣ የሚያየኝ የለም አጥር ይጋርደኛል፣ ከዚህ በኋላ ምን እፈራለሁ? እግዚአብሔርም ኃጢአቴን ይዘነጋልኛል እኔንም በማዕት አያስበኝም ይላል። ነገር ግን እንዳያየው የሰው ዓይን ይፈራል። እልፍ ጸሐይ የለም እንጂ የእግዚአብሔር ዓይን እዚያ እንዲበራ የሰውንም ስራ ሁሉ እንዲያይ ሰው ተሰውሮ የሚሰራውን ስራ ሁሉ እንዲያውቅ አያውቅም። ኃጢአት ሰርቶ ከጨረሰ በኋላ እንዲህ ያደርገዋል። በሀገርም መካከል ይበቀለዋል። ያላሰበውም ጠላት ያጠፈዋል። ባሏን ትታ የምትሄድም ሴት እንደሱ ናት። ከውሽማዋ ልጅ ትወልዳለች። በእግዚአብሔር አንዲት ክህደት አደረገች። ሁለተኛም ባሏን ወነጀለችው። ሶስተኛም በሴሰኝነቷ ሰረቀች ከውሽሟዋም ልጅ ወለደች እንዲህ ያለች ይቱን ሴት ያጎሰቁላቷል በልጆቿም ትገረፋለች የልጅ ልጆቿና ልጆቿ ይጠፋሉ ልጆቿም ልጅ አይወልዱም ስም አጠራሯም የተረገመ ይሆናል ወገኖቿን ታስረግማቸዋለች እርግሟኗ ውስቅልናዋም ፈጽሞ አይጠፋም ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ እንደሌለ የእግዚአብሔርንም ሕግ ከመጠበቅ የሚሻል እንደሌለ ያውቃል።